ሰላምና ጤና በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ እናደርጋለው። እስከ ፕሮግራማችን ፍጻሜ አብራችሁን ይቆዩ። በዛሬው ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ፣ የትም እንዳትሄዱ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። በሪያል ማድሪድ እና ቶተንሃም የሚፈለገው አሰልጣኝ 12 ሚሊዮን ዩሮ ውል ማፍረሻለው ተባለ። ሪያል ማድሪድ በሚቀጥሉት ወራት ውስጥ አዲስ አሰልጣኝ እንደሚሾም ይጠበቃልና አንደኛው ኢላማቸው የመልቀቂያ አንቀጽ ያለው በመሆኑ እሱን ማምጣት እንደሚቻል አሁን ላይ ተረጋግጧል። ካርሎ አንቸሎቲ በሪያል ማድሪድ ውስጥ በጣም አስደናቂ የሆነ ጊዜያትን ሁለት ጊዜያትን አሳልፈዋል። በርካታ ክብሮችን ማሸነፍ ሲችል በሳንቲያጎ ቤርናቢው ያለው ጊዜ ከማጠናቀቁ በፊትም ለበለጠ ክብር እየጣረ ይገኛል። አንቸሎቲ እስከ 2026 ድረስም ኮንትራት አለው፣ ነገር ግን ከዚህ ክረምት ከማድሪድ ጋር ሊለያይ ይችላል። ለረጅም ጊዜ ዣቪ አሎንዞ የሪያል ማድሪድ ተመራጭ እጩ ነው፣ ነገር ግን ማድሪዶች አሁን ላይ የፕሪምየር ሊጉን ክስተት ቡድን ቦርን መዘን ከተረከበ በኋላ ድንቅ ጊዜን ያሳለፈውን አንዶኒ ኢራ ኦላን ለማስፈረም ሙከራዎችን እያደረጉ ነው። አንቶኒይህ ኢራኦላ በቅርቡ እንግዲህ ወራቱ የተለያዩ ክለቦች ጋር ስሙ ሲያያዝ የቆየ ሲሆን ከእነዚህ መካከል አንደኛው ሪያል ማድሪድ ነው። ቶትናም ሆትስፐርስ አንዶኒ ኢራኦላን ይፈልጋሉ ተብሏል። ሁለቱም ክለቦች ቀጣዩ አሰልጣኝ ያደርገውም ሊሾሙት የሚፈልጉት ሲሆን አሰልጣኙ ለማግኘትም ለቦርንመዝ የውል ማፍረሻውን መክፈልም ይኖርባቸዋል ተብሎ ይታሰባል። እንደዚ አትሌቲክስ ዘገባ የአሰልጣኙ ውል ማፍረሻ 12 ሚሊዮን ዩሮ መሆኑን አረጋግጧል። ቶትናም በመጪዎቹ ሳምንታት በአንጌ ፖስት ኮግሉ ጉዳይ ከውሳኔ ይደርሳሉ። ስለሆነም የአንዶኒ ኢራኡላን መምጣት በክረምቱ እንደሚመለከቱት ይጠበቃል። የሪያል ማድሪድ የዳይሬክተሮች ቦርድ ሙሉ ድጋፍ ካለው አንቸሎቲ ጋርም ለመለየት ሪያል ማድሪድ አሁን ላይ ምልክቶችን ባይሰጥም ክረምት ላይ ግን ለውጦች ይኖራሉ ተብሎ ነው የሚጠበቀው። ሪያል ማድሪድ የ30 ዓመቱን የቸልሲ ኮከብ ለማስፈረም እቅድ ነድፈዋል። ቸልሲዎች ሌላ ስራ የሚበዛበት የክረምት የተጫዋቾች የዝውውር መስኮትን የሚያሳልፉ ይመስላሉ። ቸልሲዎች በክረምቱ መጫወቻ ላይ እንግዲህ ትኩረት የሚያደርጉ ሲሆን በስታምፎርድ ብሪጅ የሚለቁ ብዙ ተጫዋቾች ይኖራሉ። አንደኛው ተጫዋቻቸው ወደ ሪያል ማድሪድ ሊያመራ ይችላል። በ2023 ክረምት ላይ የሪያል ማድሪዱ ግብ ጠባቂ ቲቦ ኮርቷ በልምምድ ወቅትም ጉዳት እንዳጋጠመው ይታወሳል። በወቅቱ የላሊጋው ቡድን ተተኪውን ለማስፈረም በፍጥነት ይንቀሳቀሳል። ወቅቱም ደግሞ የቼልሲውን ኬፓ አሪዛ ባላጋን ነበር ያስፈረሙት። ኬፓ አሪዛ ባላጋ እዚያ በቆየባቸው የመጀመሪያዎቹ ጥቂት ወራት የሪያል ማድሪድ የመጀመሪያ ምርጫ ግብ ጠባቂ ነበር። ነገር ግን በ2024 መጀመሪያ ላይ ቲቦ ክርቶዋ እስኪመለስ ድረስ ጀማሪ ቦታውን በአንድሪያ ሉኒን ማጣቱ ይታወሳል። የ30 ዓመቱ ግብ ጠባቂ ወደ ስፔን ተመልሶ ያሳለፈው ጊዜ አስደስተው ነበር። እናም ደግሞ በዚህ ክረምትም ወደ ሳንቲያጎ ቤርናቢው ሊመለስ ይችላል። ሪያል ማድሪድ አንድሪያ ሉኒንን የሚለቅ ከሆነ ኬፓን በድጋሚ ለማስፈረም ይፈልጋሉ። እንደ ዲያሪዮ አስ ዘገባ ከሆነ ቼልሲዎች ግብ ጠባቂውን በሽያጭ ላይ ስለሚገኝ ለማድሪድ ተጠባባቂ ግብ ጠባቂ ቦታ እጅጉን አዋጭ እንደሆነ አምነዋል። ቼልሲዎች በክረምቱ ኬፓን ለመልቀቅ ክፍት ናቸው፣ ምንም እንኳን ሪያል ማድሪድ ፈጣን እርምጃ ለመውሰድ ቢችልም ቦርንመዝ ስፔናዊውን በዘንድሮ የውድድር ዘመን ያሳየውን አስደናቂ የውሰት ውልን ተከትሎ በቋሚነት ለማስፈረም ይፈልጋሉ። በክረምት የዘወር መስኮት መጨረሻ ላይ ኬፓ የት እንደሚፈርም መታየት አለበት። ነገር ግን ወደፊት ተፈላጊ ባልሆነበት ቸልሲ እንደማይቀጥል እርግጠኛ ነው። ሰሚዎቹ አሁንም በግብ ጠባቂ ችግር እየተሰቃዩ ነው። ነገር ግን ኬፓን የማቆየት ምንም አይነት ፍላጎት የላቸውም። ስለሆነም ስፔናዊው ግብ ጠባቂ በክረምት በእንግሊዝ ወይም ደግሞ በስፔን አንድ ክለብ ይቀላቀላል ተብሎ ነው የሚጠበቀው። ቸልሲ እና ማንቸስተር ሲቲ የሴሪኤውን ኮከብ ማስፈረም ይፈልጋሉ። ቸልሲ እና ማንቸስተር ሲቲ በክረምት የዝውውር መስኮት የሮማውን ግብ ጠባቂ ሚሊ ሲቪሊየርን ለማስፈረም ከሚፈልጉ ክለቦች መካከል ይገኛሉ። የሰርቢያዊ ኢንተርናሽናል በሴሪኤ ውስጥ ጥሩ ጊዜን እያሳለፈ ነው፣ ነገር ግን በጣሊያን ውስጥ ረዘም ላለ ጊዜያትም ይቆይ እንደሆነ መታየት ይኖርበታል። ለጉዳዩ ቅርበት ያላቸው ምንጮች በፕሪሚየር ሊጉና በሌሎች ሊጎች ፍላጎት ሳቢያ ከሮማ ጋር አዲስ ኮንትራት ለመፈራረም የነበረውን ሂደት ግብ ጠባቂው ማቆሙን ከቼንድ ኦፍ ሳይድ አረጋግጧል። ከቼንድ ኦፍ ሳይድ እንደ ቼልሲ፣ ማንቸስተር ሲቲና ኒውካስል ዩናይትድ ያሉ ክለቦች የ25 ዓመቱን ወጣት ሁኔታ ሲከታተሉ የቆዩ ሲሆን ሚሊ ሲቪላርም በሮማ የቅርብ ጊዜ ኮንትራት አቅርቦቶች ደስተኛ እንዳልሆነ ተነግሯቸዋል። ሮማዎች በኮንትራት ድርድር ከመቀጠል ይልቅ ለመሸጥ የወሰኑ ሲሆን ወደ 35 ሚሊዮን ዩሮ የሚጠጋውን የሲቪሌርን ዋጋ ባየር ሚኒክና ሞናኮም ሳይስብ አልቀረም። የማይል ሲቪላር ዝውውር ለቸልሲ ወሳኝ እርምጃ ሊሆን ይችላል። ሲቪላር በአሁኑ ጊዜም በአለም እግር ኳስ ውስጥ ትልቅ ስም ላይኖረው ይችላል፣ ነገር ግን ሲቪለር በጣም እንግዲህ ጠንካራ ግብ ጠባቂ ነው። እናም ደግሞ ብዙም ሳይቆይ ወደ ትልቅ ክለብም እንደሚሄድ ጥርጥር የለውም። ቸልሲ በሚቀጥለው የውድድር ዘመን በሮበርት ሳንቸዝ ላይ ማሻሻያዎችን ማድረግ ይፈልጋል። ስለዚህም ሲቪለር ላይ ፍላጎት ቢኖራቸው ምንም አያስደንቅም። ሲቪለር በቸልሲ ራዳር ላይ መቆየቱ ግድ ሊሆን ይችላል። ሲቲ በበኩሉ የኤደርሰን ተተኪ አድርጎም ቢያመጣው ጥሩ ሊሆንለት እንደሚችል ነው የሚታመነው። የፔፕ ጓርዲዮላው ቡድን በአጠቃላይ አስቸጋሪ የውድድር ዘመንን አሳልፏል። እናም በዚህ ክረምትም ደግሞ በቡድኑ ላይ ጥቂት ለውጦች ስለሚኖሩ ይኖራሉ ተብሎም እንዲሁ ይገመታል። ግብ ጠባቂውም ከነዚህ እንግዲህ ውስጥ አንደኛው ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። የሁሊያን አልቫሬዝን ፊርማ ለማግኘት ሊቨርፑል ትልቅ ዋጋ ሊያቀርብ ነው። ሊቨርፑል የአትሌቲኮ ማድሪድን ኮከብ ሁሊያን አልቫሬዝ ለማስፈረም ሁሉንም ጥረት ማድረጉን ዝግጁ ነው። ሁሊያን አልቫሬዝ በአትሌቲኮ ማድሪድ ያሳየው ብቃት በተለያዩ ቡድኖች ሳይስተዋል አልቀረም። ሊቨርፑልን ጨምሮ ታላላቅ የአውሮፓ ክለቦችን ፍላጎትንም ቀስቅሷል። የእንግሊዝ ቡድን ሁሌም ለየት ያለ ተሰጥኦ ያላቸው ተጫዋቾችን በመመልከት ላይ እያተኮረ ሲሆን፣ ከካልቼኖሮ ቡድን ጋርም በውድድር ዘመኑ ስኬታማ ከሆኑ ተጫዋቾች መካከል አንደኛው የሆነውን አርጀንቲናዊውን የፊት መስመር ተጫዋች ለማምጣትም እየተዘጋጁ ሲሆን አሁን ላይ ተጠባቂው የሊቨርፑል ትልቁ አቅርቦት ነው። በዲየጎ ሲሞኔ ሥርዓት ውስጥም ቁልፍ ሰው የሆነው አጥቂው ራሱን በቀይና ነጭ ለባሾቹ በማጥቃት ክፍል ውስጥም ወሳኝ አካል አድርጎ አሳይቷል። ሁሊያን አልቫሬስ ሁለገብነቱን የላቀ ተጫዋች አድርገውታል። ይህም ደግሞ ሊቨርፑል ፊርማውን በቁም ነገር እንዲያጤኑበትም አድርጓል። የእንግሊዙ ክለብ ፊት መስመሩን በክረምቱ ለማጠናከር አማራጮችን እየፈለጉ ሲሆን አርጀንቲናዊው በጣም አጓጊ ይሆናል። ከእንግሊዝ የወጡ ዘገባዎች ሊቨርፑል ለአትሌቲኮ ማድሪድ ትልቅ ጥያቄ ለማቅረብ ዝግጁ ሊሆን እንደሚችሉ ይጠቁማሉ። ሊቨርፑል ለማድሪድ ክለብ ሪካርድ የሆነ የዝውውር ክፍያን በማዘጋጀት በገበያው ውስጥም በጣም ትልቅ ከሆኑት ዝውሮች አንዱ ለማድረግም ይፈልጋሉ። ሆኖም ግን የስፔኑ ክለብ አልቫሬዝን ለመልቀቅ ስለማይፈልግ ዝውሩ ከባድ ይሆናል። መጪው የዝውውር መስኮትም የአርጀንቲናዊው የፊት አጥቂ እጣፈንታን ሊያሳይ እንደሚችል በርካቶች እየገመቱ ይገኛሉ። ባርሴሎና እይታውን እንግዲህ በፍራንኪ ዲዮንግ ምትክ ላይ እያደረገ ነው። ሆላንዳዊው አማካይ ከበርካታ ትልልቅ ክለቦች በመጣለት ፍላጎት የተነሳ ክለቡን በክረምት ሊለቅም ይችላል። ባርሴሎና ለመጪው የዝውር ገበያ ቅድሚያ ከሚሰጣቸው ነገሮች አንደኛው የሆነው ቲጃኒ ሯይንደርስ ላይ እይታውን አስቀምጧል። በዴኮ የሚመራው የስፖርት ማኔጅመንት የሆላንዳዊው አማካይ ዝውርን ለማግኘትም እንቅስቃሴ ማድረግ የጀመረ ሲሆን በኤሲ ሚላን ያሳየው ብቃትም የካታላኑን ክለብ የካታላኑን ክለብ ትኩረትንም ስቧል። አንስፍሊክ ለዝውሩ አረንጓዴ መብራትን ሰጥተዋል። ይህም ለፍራንኪ ዲዮንግ መልቀቅም አማራጭ ሆኖ እየታሰበ ነው። ቲጃኒ ራይንደርስ ወደ ሳንሴሮ ከመጣ በኋላ ትልቅ እድገትን በማሳየት ራሱን በሮሳነሪ ቡድን ላይም በሴሪኤ ውስጥም ቁልፍ አካል አድርጎ መመስረት ችሏል። የተጫዋቹ አካላዊና ቴክኒካዊ ብቃቱ ከፍተኛ ዋጋ ያለው አማካይ እንዲሆን አድርጎታል። ይህም ባርሴሎና ፊርማውን በቁም ነገር እንዲያስብበትም አድርጎታል ነው የሚለው ዘገባው። ምንም እንኳን የዲኞንግ ቀጣይነት እርግጠኝነት ባይኖርም የካታላኑ ክለብ ፍላጎት ሆላንዳዊውን ተጫዋች ምንም ይሁን ምን ማምጣት ነው። ሚላን መልቀቁን ቀላል አያደርገውም፤ ከተጫዋቹ ዝውር ከ40 ሚሊዮን ዩሮ በላይም ዋጋ ይፈልጋሉ። ይህን ዋጋ በመክፈልም ባርሴሎና በካምፕኑ ሊመለከተው ይፈልጋል። የጣሊያኑ ቡድን በክረምቱ ገንዘብ ማግኘት ስለሚፈልግ ዝውሩን ሊያመቻችም የሚችል ሲሆን፣ ባርሴሎና ማማካዩን ለማስፈረም ፍላጎት ካሳዩት ሌሎች የአውሮፓ ክለቦች በልጦ እንደሚያገኘውም ተስፋ አድርጓል። ሆኖም ግን የራይንደርስ መምጣት ለብሉ ግራናዎቹ ቡድን መዘዝ ያስከትላል። በቅርብ ወራት ውስጥም ታዋቂነቱን ያጣው ማርክ ካይሴዶ የእሱ ሚናንም የበለጠ እየቀነሰ በመሄዱ የሆላንዳዊው አማካይ መምጣትም የካይሴዶን መምጣት እንግዲህ መውጣት ሊያፋጥነው ይችላል ተብሎ ነው የሚታሰበው። በተጨማሪም ወደፊት የመጫወቻ ጊዜ ያገኛል ተብሎ የሚጠበቀው ሌላኛው ወጣት ማርክ በርናል ከጉዳት መልስም ወደ ቡድኑ ሊመለስ በመቃረቡ የሆላንዳዊው መውጣትም እንግዲህ ፍራንኪ ደ ዮንግ መውጣቱ በጣም እየከፋ መጥተዋል። ሌላኛው ደግሞ ሆላንዳዊ ቲጃኒ ራይንደርስ የመምጣት ነገሮች ደግሞ ጥያቄዎችን እየፈጠረ ነው። ስለዚህ የሆላንዳዊው ሰው መጨመር በባርሴሎና የስፖርት እቅድ ላይ ለውጥ ያመጣል ተብሎ አሁን ላይ የሚጠበቀው አርሰናል የ80 ሚሊየን ዩሮ ዋጋ ለአጥቂው አዘጋጅቷል። የአርሰናል ቡድን በቡድናቸው ውስጥ ተጨማሪ ግቦችን ይፈልጋሉ። እናም ደግሞ በአውሮፓ ውስጥ በጣም ጥሩ ብቃት ካላቸው አጥቂዎች ለአንዱ ትልቅ ዋጋ ለመክፈልም ፈቃደኛ ናቸው። እናም ደግሞ ይህንን ነገርም ለማድረግ ደግሞ የአርሰናል የአጥቂ መስመሩን ለማጠናከር ቀጣዩ ትልቁ ፈራሚ ማን ይሆናል የሚለው ጉዳይ እንግዲህ ከውሳኔ የደረሱ ሲሆን አሁን ላይ በአርሰናል ቀዳሚ ምርጫ ቪክተር ዮከረሽ ሆኗል። በአሁኑ ሰዓት በስፖርቲንግ ሊዝበን እየተጫወተ የሚገኘው ስዊድናዊው የፊት መስመር ተጫዋች በመጪው የዝውውር ገበያ ወደ ትልቅ ቡድን መሄድ ቅድሚያ የሚሰጠው ጉዳይ ሆኖለታል። በፖርቱጋል ሊግ አስደናቂ ውድድር ዘመንን ያሳለፈው አጥቂው የበርካታ ክለቦችንም ቀልብ ስበዋል። ነገር ግን በለንደን የሚገኘው ክለብ ፊርማውን ለማግኘት ሁሉንም ነገር ለማድረግ ዝግጁ ነው። በቅርቡ የአርሰናል የስፖርቲንግ ዳይሬክተር ሆነው የተሾሙት አንድሪያ ቤርታ ተጫዋቹን በሻምፒየንሺፕ ውስጥም ካለፉት ጊዜያት ጀምሮ ሲከታተሉት የቆዩ ሲሆን፣ አሁን ላይ ወደ ሚኬል አርቴታ ቡድን ለማምጣትም ጥሩ ድል አድርገው ይመለከቱታል። በዚህ የውድድር ዘመን የቦርኖ ድክመትም አንዱ የጎልጦት ሲሆን በኤምሬትስ ቪክተር ዮከርስ በጣም ከሚፈልጉት ወሳኝ አጥቂ ሊሆን እንደሚችል ያምናሉ። የተጫዋቹ ዋጋ ከፍተኛ ቢሆን አርሰናሎች ለመክፈል ፍቃደኞች ናቸው። ስፖርቲንግ ሊዝበን በኮከባቸው ላይ ያለው ፍላጎትን በመገንዘብም ለመልቀቅ ከፍተኛ ነገሮችንም እያደረጉ እንደሆኑ ነው የሚታመነው። እንግዲህ ከፍተኛ ዋጋም ይጠይቃሉ። እንደዛ አትሌቲክ ዘገባ ከሆነ ስፖርቲንግ ሊዝበን የመጨረሻ ዋጋቸው 80 ሚሊዮን ዩሮ ነው። የክረምቱ የዝውውር መስኮት እየተቃረበ ሲመጣ ሁሉም ምልክቶች የለንደኑ ክለብ ከሌሎች ፈላጊዎቹ በልጦ ስምምነቱን በተቻለ ፍጥነትም ለመዝጋት እንደሚሞክር ያመለክታሉ። የአርሰናል አዲሱ ፕሮጀክትን ለመምራት ዋናው ኢላማ አሁን ላይ ቪክተር ዮከርሽ ይሆናል ተብሎ ነው የሚጠበቀው። ክሪስቲያኖ ሮናልዶን ለማስፈረም የሚፈልገው የሳውዲው ክለብ የፖርቱጋላዊውን ኮከብ በዩናይትድ ስቴትስ ውስጥ ለሚካሄደው ውድድር ፈላጊዎች እየበዙለት ነው። አልሂላል ክሪስቲያኖ ሮናልዶ ቡድኑን በ2025 የዓለም ክለቦች ዋንጫ ቡድኑን ለመምራት ፊርማውን ለማግኘትም እንዲያስቡ ያደረጋቸው ቀድሞውኑ በቡድናቸው ውስጥ ትልልቅ ተጫዋቾችን የያዙት የሳዑዲ ቡድን እስከ 2025 አጋማሽ ድረስም ከአልናሰር ጋር ውል ባለው ፖርቱጋላዊው ኮከብ ቡድናቸውን ለማጠናከር ይፈልጋሉ። ሮናልዶን ወደ ቡርናቸው የመጨመር እድል የቡርኑን ደረጃ ከፍ ለማድረግና የኤዥያ እግር ኳስ የበላይነታቸውንም ለማጠናከር እንደ ትልቅ እድልም ነው የሚያዩት። አልሂላሎች ለሮናልዶ ያለው ፍላጎት አዲስ አይደለም። በ2022 ክለቡ ሮናልዶን ለማስፈረም ሞክሮ ነበር፣ ነገር ግን በወቅቱ በስፖርት የግልግል ፍርድ ቤት የጣለባቸው ገደቦች ስምምነቱን አጨናቅፎባቸዋል። አሁን ላይ ከኔይማር መልቀቅ በኋላ ቦርዱ አዲስ መሪ እየፈለገ ነው። የአምስት ጊዜ ባሎንዶር አሸናፊው መምጣትም ፍጹም ትልቅ ፊርማ እንደሚሆን ያምናሉ። ምንም እንኳን 40 ዓመቱ ቢሆንም የፊት መስመር አጥቂው ብቃቱ በሚያስደንቅ ሁኔታ ማሳየቱን የቀጠለ ሲሆን በያዝነው የውድድር ዓመት እንግዲህ ከ20 ጎሎች በላይ ማስቆጠረም ችሏል። ሮናልዶ በአልሂላል ማሊያም የማየት እድሉ ከፍተኛ ጉጉት እየፈጠረ ነው። በተለይም በሚቀጥለው የዓለም ክለቦች ዋንጫ ከሪያል ማድሪድ ጋር በሚደረገው ጨዋታ ላይ ሮናልዶ ለአልሂላል እንዲጫወትም ካሁኑ ጥረቶች ያሉ በውድድሩ ፖርቱጋላዊው መገኘቱ ለውድድሩ ልዩ ትኩረት የሚጨምርና የሳውዲው ክለብ በከፍተኛ ደረጃ ለመወዳደር ያለውን ፍላጎት ያሳይ እንግዲህ ያሳያል ነው እየተባለ የሚገኘው። እስካሁን ድረስ ግን ምንም አይነት ይፋዊ ግንኙነቶች የሉም። ነገር ግን ውይይቶች በሚቀጥሉት ወራት ሊጠናከሩ ይችላሉ። በዚህ ዝውውር ላይ የሚናፈሱ ወሬዎች ከሳዑዲ አረቢያ ከፍተኛ ዝናን ካተረፉ ጋዜጠኞች ሲሆን፣ ዝውውሩ ገና ጅምር ላይ ቢሆንም አልሂላል ክሪስቲያኖ ሮናልዶን ለማምጣትና በስፖርት ፕሮጀክታቸውም ዋና ተዋናይ ለማድረግም የተቻላቸውን ሁሉ ለማድረግም ግን የቆረጡ ይመስላሉ። የሪያል ማድሪድ ፍላጎትን ተከትሎ በማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለመተካት አምስት እጩዎች ይፋ ተደርገዋል። የማንቸስተር ዩናይትድ ቡድን በመጪው የክረምት የተጫዋቾች የዝውውር ገበያ ዋናው ኮከቡን ሊያጣ ይችላል። ማንቸስተር ዩናይትድ ፖርቱጋላዊውን አማካይ በሪያል ማድሪድ ፍላጎት የተነሳ ክለቡን የሚለቅ ከሆነ አምስት ተጫዋቾችን የብሩኖ ፈርናንዴዝ ተተኪዎች አድርገው ለይተዋል። የእጮቹ ዝርዝር ላይ ካሉት ተጫዋቾች መካከልም ሚኬል ዳምስጋርድ፣ ኢብሪቼ፣ ኢዜ፣ ሜርጋን ጌብስ፣ ዋይት፣ ኦስካር ግሎክ እና ዣቪ ሳይመንስ ይገኙበታል። እያንዳንዳቸው የማንቸስተር ዩናይትድን የአማካይ ክፍል ለማጠናከር የተለየ መገለጫንም ይዘባል ሲል ዴይሊ ሚረር ዘግቧል። የሪያል ማድሪዱ የብሩኖ ፈርናንዴስ ፍላጎት እየጨመረ መምጣቱ በኦልድ ትራፎርዱ ክለብ ላይ ስጋትን አሳድሯል። የቅርብ ምንጮች እንዳረጋገጡት የነጩ ቡድን የፖርቱጋላዊውን ዝውውር በቁም ነገር ይመለከተዋል። ይህም በሚቀጥለው የዝውውር መስኮት መደበኛ ጥያቄንም ሊጥል ይችላል። የብሩኖ ከፍተኛ ሽያጭ ዋጋ በተለይም በዩናይትድ የፋይናንሻል ትግል ውስጥም ጠቃሚ ሲሆን እንደሚችል ነው በርካቶች የሚያምኑት። ስለሆነም ማንቸስተር ዩናይትድ ብሩኖን ለመተካት አማራጮችን ይፈልጋል። የፈርናንዴዝ ሊለቅ እንደሚችል መጠበቅ የዩናይትድ ኃላፊዎች ቀጣይ እቅድ አውጥተው እንዲሰሩ ያደርጋቸዋል። ምንም እንኳን የብሩኖ ፈርናንዴዝ ቀጣይነት ጥርጣሬን ቢፈጥርም፣ ዩናይትዶች ሪያል ማድሪድ ከብሩኖ ጉዳይ የሚያደርጉትን ማንኛውንም እንቅስቃሴ በንቃት ይከታተላሉ። የብሩኖ እጅጉን መፈለግ የእንግሊዙ ክለብ ለአማካይ ክፍላቸው አዲስ ተጫዋቾችን ለመፈለግ ይገደዳሉ። ነገር ግን አሁንም በማንቸስተር ኃላፊዎች አንድ እምነት አለ። እሱም ካፕቴናቸውን ጥሎ አይሄድም የሚል ነገር ነው። ነገር ግን ሪያል ማድሪድ አጓጊ ጥያቄ እንግዲህ ካቀረበ ብሩኖ ከእንግሊዝ ሊያስወጣው እንደሚችልም ነው የሚታመነው። ሪቨር ፕሌት የሚፈልገው የፕሪሚየር ሊግ ኮኮብ በቅርብ ዓመታት በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች አንደኛው በክረምት ለሪቨር ፕሌት ሊፈርም ይችላል። በአርጀንቲና ውስጥ የኬቨን ደብሮይና ስም በተደጋጋሚ መስማት ጀምረዋል። ሪቨር ፕሌት በታሪክ ውስጥም ካሉት አስደናቂ ፊርማዎች አንዱን ሊያሳካ እንደሚችል እድላለም በማንቸስተር ሲቲ ያለው እንግዲህ ኮንትራቱ በሰኔ ወር የሚያልቀው ቤልጀማዊው አማካይ በፕሪምየር ሊጉ ያለው ምዕራፍም ለመዝጋት እየተቃረበ ይመስላል። አሁን ቀጣይ መዳረሻው ላይ ግምቶች መነሳት ጀምረዋል። ትልቅ ተሰጥኦ ያለው አማካይም ወደ ደቡብ አሜሪካ እግር ኳስም የሚሄድ ተስፋ በሚሊዮን ደጋፊዎች ዘንድም ግርምትን ፈጥሮ ነበር። እንደ ትራንስፈር ማርኬት ዘገባ ከሆነ ቤልጀማዊው የሪቨር ፕሌት ማሊያን የመልበስ እድሉ እውን እየሆነ የመጣ ሲሆን በክለቡ ደጋፊዎች ዘንድም ትልቅ ተስፋን እየፈጠረ ነው። የኬቨን ደብሮይና ጥራትና ልምድ ለማንኛውም ቡድን ትልቅ ጭማሪም ይሆናል። የሰላሳ ሶስት ዓመቱ የማንቸስተር ሲቲ ተጫዋች አሁንም እንግዲህ ብዙ የመጫወቻ አቅም አለው። ከተለያዩ ሊግ የተውጣጡ ቡድኖችም እሱን ለማግኘት ፍላጎት አሳይተዋል። ነገር ግን የአርጀንቲናው ክለብ እንደ ሳኡድ አረቢያ ወይም ደግሞ ኤምኤልኤስ ካሉ እንዲሁም ደግሞ ከአውሮፓ ክለቦች ጋርም በመፎካከር ለማስፈረም ዝግጁ ናቸው። በቅርብ አመታት ውስጥ በጣም ተፈላጊ ከሆኑት አማካዮች መካከል አንዱ ኬቨን ደብሮይና የወደፊት ሕይወቱንም ለመወሰን ለሚቀጥሉት ሳምንታትም ወሳኝ ይሆናሉ። ይህ በእንዲህ እንዳለ በአርጀንቲና ውስጥ የሪቨር ፕሌት ደጋፊዎች እንግዲህ ኬቨን ደብሮይናን ካገኙ ትልቅ እድልም ይሆናል። ነገር ግን ትልቁ ውሳኔ በተጫዋቹ ላይ የተጣለ ይሆናል ተብሎ ነው የሚታሰበው። ቶማስ ሙለር ባየር ሚኒክን ለመልቀቅ በጣም ተቃርቧል። ያልተጠበቀ ነገር እስካልተፈጠረ ድረስ ቶማስ ሙለር ባየር ሚኒክን ለቆ ምናልባትም ወደ አሜሪካ ሊሄድ ይችላል። ባየር ሚኒክ በጀርመናዊ ዋጥቂ ቆይታ ጉዳይ እርግጠኛ አይደሉም። ስለሆነም ባየር ሚኒኮች ከተጫዋቹ ጋር ለመለየትም ሊቃረቡ ይችላሉ። ምንም እንኳን የተጫዋቹ ጣፈንታ በባቫሪያኑ ማሊያ ጡረታ መውጣት እንደሆነ የሚታሰብ ቢሆንም ተጫዋቹ ከአሜሪካን ክለቦች አጓጊ ዋጋዎች እየመጡለት ነው። የአሜሪካ ክለቦች ፍላጎት ከተጠበቀው ጊዜ ቀደም ብሎ ከክለቡ መሰናበቱን የሚቃረብ ነው። እንግዲህ ቶማስ ሙለር ባየር ሚኒክ ባለፉት አስርት ዓመታት ባስመዘገባቸው በርካታ ስኬቶችም ቁልፍ ሚና የነበረው ተጫዋች ሲሆን በመልበሻ ክፍል ውስጥም ወሳኝ ሚናን መጫወቱን ቢቀጥለም በሜዳ ላይ ያለው ታዋቂነት ከጊዜ ወደ ጊዜ እየቀነሰ መጥቷል። የቶማስ ሙለር ተወዳጅነት መጥፋትን ተከትሎ በርካታ የሜጀር ሊግ ሶከር ቡድኖች የቶማስ ሙለርን ልምድና አመራርን ለማግኘትም ከፍተኛ ፍላጎት አሳይተዋል። ለተጫዋቹም የመጨረሻው የስራ ዘመን አዲስ ፈተና አቅርበውለታል። ቶማስ ሙለር ፕሮፌሽናል እግር ኳስ ከጀመረበት ጊዜ አንስቶ የወከለው ክለብ ባየር ሚኒክን የሚለቅበት ጊዜ አሁን ይመስላል። ቶማስ ሙለር አዲስ ነገርን በተለየ ሊግ ላይ የመሞከር ፍላጎት ያለው ሲሆን ጫማውንም ከመስቀሉ በፊት የአሜሪካ ሊግን ለመሞከር ይፈልጋል። ይዝውር በተጫዋቹ ፍቃደኝነትና ባየር ሚኒክ በቀጣይነቱ ላይ ያለው አቋምም ይወስናል። ይህ እንዲህ እንዳለ እንደ ቶማስ ሙለር ባቫሪያን ማሊያን የመጨረሻ ሳምንታትም እያሳለፈ ነው ተብሎ እየታሰበ ይገኛል። ኤሲ ሚላን የክረምቱን የመጀመሪያ ፈራሚ ያገኘ ይመስላል። የሮሳናሪዩ ቡድን በሚቀጥለው ክረምት የመጀመሪያውን ፈራሚ ያገኘ ይመስላል። የሚላን ቦርድ አሁን ላይ ግልጽ ውሳኔ ላይ አድርጓል። ካይል ወከር ከዚህ ቀደም እንግዲህ የውድድር ዘመን ባለፈው ቀይና ጥቁር ማሊያውን ለብሶ ይቀጥላል። ኮሪዮ ዶሌ ስፖርት እንደዘገበው ከሆነ የጣሊያኑ ክለብ የስፖርት ማኔጅመንቶች ከማንቸስተር ሲቲ ጋር ባለው የውሰት ስምምነት ላይ የተቀመጠውን የግዢ አማራጭም ለመጠቀም ፍላጎት እንዳላቸው ታውቋል። ባለፈው ጥር ወር ክለቡን የተቀላቀለው አንጋፋው እንግሊዛዊ ተከላካይ በሜዳው ላይ ባሳየው ብቃት የአሰልጣኝ ስታፉንና የሥራ አስፈጻሚዎችን አሳምኗል። ካይል ወከርን ከመጣበት ጊዜ አንስቶ ሁሉም ሰው ጨዋታዎች ማለት ይቻላል መጫወት የቻለ ሲሆን በቀይ መስመር የመከላከል ጥንካሬ ላይም ጥልቀትን በመስጠት የሳርኪዮ ኮንሴሳው ቡድን ቁልፍ ተጫዋችም ሆኗል። ካይል ወከር ከሚላን ጋር ለሁለት ተጨማሪ ውድድር ዘመናት ይፈርማል። የተከላካዩ መምጣት የሚጠበቀው ደረጃ ላይ ያልደረሰው ኤመርሰን ሮያልን ሸፍኖታል። ካይል ወከር በሜይ 35 ዓመት የሚሞላው ሲሆን ልምዱ፣ ተወዳዳሪነቱ፣ ባህሪውና አመራሩ ግን ለማንኛውም ትልቅ ቡድን ጠቃሚ ተጫዋች እንደሚሆን የሚያሳይ ነው። ውሉ ቀዋሚ ከሆነ እንግዲህ ዎከር በሚላን እስከ 2027 ድረስም ኮንትራት ይፈርማል። ለተጫዋቹ ቅርበት ያላቸው ሰዎች እንዳረጋገጡት ካይል ዎከር ከከተማውና ከክለቡ ጋር በመላመዱ ደስተኛ መሆኑ ታውቋል። እና ማንቸስተር ሲቲ ለተጫዋቹ ምንም አይነት መሰናክል አይሆንም። ለፔፕ ጓርዲዮላ ለውጥ እንደሚፈልግም በግል ያሳወቀው ካይል ዎከር ጉዞን በሳንሲሮ ይቀጥላል ተብሎ ነው የሚታሰበው። ኒውካስል ዩናይትድ እና አስተን ቪላም አርባ ሚሊዮን ዩሮ ዋጋ ባለው ተጫዋች ፍላጎት አሳይተዋል። ኒውካስል ዩናይትድ እና አስተን ቪላ የቦርን መዙን ዳንጎ አውታራን በክረምቱ የማስፈረም ፍላጎት እንዳላቸው ተሰምተዋል። ሁኔታውን በቅርብ የተረዱ ምንጮች አውታራ ከመጪው የዝውውር መስኮት በፊት ብዙ ፈላጊዎች እንዳሉት ለከቼንዶቭ ሳይል አሳውቀዋል። እንደ ክንፍ ወይም ደግሞ የክንፍ ተከላካይ መጫወት የሚችለው የቡርኪና ፋሶ ኢንተርናሽናል በዚህ ውድድር ዘመን በፕሪምየር ሊጉ ያሳየው ብቃት በእንግሊዝእና በጣሊያን ብዙ ፈላጊዎች አምጥተውለታል። ከቸንድ ኦፍ ሳይድ እንደዘገበው ቦርንመዝ 40 ሚሊዮን ዩሮ የዝውውር ዋጋም ለኦታራ የሚቀበል ይሆናል። ኒውካስል፣ አስቶንቪላ፣ ኤስሲ ሚላን እና ናፖሊ የ23 ዓመቱን ተጫዋችም ይፈልጋሉ። እስከ 2028 ድረስ ኮንትራት ስላለው ቼሪዎቹ የኦታራን ጉዳይ ዘና ብለው ይመለከቱታል። ቦርንመዞች በዚህ ክረምት ብዙ ተጫዋቾችን የማጣት ስጋት ውስጥም ሲገቡ ኦታራ ከሚለቁት ተጫዋቾች መካከል ነው። ኦታራ በዚህ አመት ከአንዶኒ ኢራኦላ ቡድን ውስጥም ምርጡ ተጫዋች ሲሆን ሽያጩ ለቼሪዎቹ ጥሩ ዋጋን ቢኖረውም ተጫዋቹን ማጣት ግን ከባድ ነው። ሚሎስ ኪርኬዝ ወደ ሊቨርፑል እንደሚሄድ አስቀድሞ የተናገረ ሲሆን ዲን ሁጅሰን እና አንቷን ሴሜኒዮ መልቀቃቸው እርግጥ ነው። ኦታራ በእነዚህ ተጫዋቾች ጠቃሚ ሊሆን ይችላል። ነገር ግን ቦርንመስ ብዙ ቁልፍ ተጫዋቾቹን በአንድ ጊዜ ማጣት አይፈልግም። ኒውካስል ኦታራ ላይ ከፍተኛ ፍላጎት ያለው ክለብ ነው። ኤዲሃው በሰፊ አማራጮቹ ላይም የበለጠ ጥልቀትን ለመጨመር ይፈልጋል ተብሎ ነው አሁን ላይ እየታሰበም የሚገኘው በተመሳሳይም አስተን ቪላም ሁለገብ ተጫዋች ማግኘት የሚፈልግ ክለብ ሲሆን ኦታራ ለኡናይ ኤምሪ ቡድን ጥሩ ጭማሪም ሊሆን ይችላል። ኦታራ መልቀቅ ካለበት ቦርን መዝ በተቻለ መጠንም እንግዲህ በእንግሊዝ ውጪ መሸጥን ይመርጣል ብሎ ይገመታል። ይህም ሚላንና ናፖሊ ከኒውካስልና ቪላ በላይም እድል ያገኛሉ ተብሎ ነው የሚታሰበው። በቶተንሃም ክሪስቲያን ሮሜሮን ለመተካት አምስቱ እጩዎች አርጀንቲናዊው የመሀል ተከላካይ በክረምት በሪያል ማድሪድ እና በአትሌቲኮ ማድሪድ እይታ ውስጥ ይገኛል። ሪያል ማድሪድ እና አትሌቲኮ ማድሪድ ሁኔታውን በቅርበት እየተከታተሉት ሲሆን የክሪስቲያን ሮሜሮ በቶትናም የወደፊት እጣ ፈንታ የሚያበቃ ይመስላል። ከዚህ እንቅስቃሴ አንጻር የለንደኑ ክለብን በሚቀጥለው የውድድር ዘመን የአርጀንቲናዊውን የመሀል ተከላካይ ቦታን ለሚወስዱ አምስት ስሞችን በራዳር ላይ ናቸው። በቶትናም ሆት ስፐርስ ቦርድ እየታሰበ ያሉት አማራጮች ጆናታን ታህ፣ ዲን ሆችሰን፣ ማርክ ጎሄ፣ ሚላን ስክሪኒየር እና ጃራድ ብሬዝቫይት ናቸው። የክሪስቲያን ሮሜሮ የመልቀቅ እድል ከቅርብ ዓመታት ወዲህ በተለይም ደግሞ በክለቡ የህክምና እንግዲህ ባለሚያዎች ላይም የተሰነዘረው ትችት በመልበሻ ክፍል ውስጥ ውጥረትን መፍጠር ተከትሎ የሚለቅበት እድል ሰፊ ነው። ክሪስቲያን ሮሜሮ በቡድን ውስጥ ባለው ኢንቨስትመንት እጥረትም አለመርካቱ ለተጫዋቹ መልቀቅም ምክንያት ሊሆን ይችላል። የአንጌ ፖስት ኮግሎ ቡድን የሮሜሮ መምጣትን ተከትሎ የተከላካይ ክፍሉን በድጋሚ ማደስ ይፈልጋሉ። ስለሆነም ቶትናም አዲስ ከፍተኛ ደረጃ ያለው የማል ተከላካይ ያስፈልገዋል። ከእጩዎቹ መካከል ማርክ ጉሂ በጣም ተስማሚው አማራጭ ሆኖ ብቅ ብሏል። የክሪስታል ፓላሱ የማል ተከላካይ በጥር ተጫዋቾች የዘጉን መስኮት የቶትናም ራዳር ላይም ምንም እንኳን ስምምነቱ ባይጠናቀቅም በሊግ ውስጥ ያለው ልምድና የመከላከል ጥንካሬው ለቶትናም ጠንካራ ምርጫ ያደርገዋል ተብሎ ነው የሚታሰበው። ሌላው አስገራሚ አማራጭ በፕሪሚየር ሊጉ ከቦርንመዝ ጋር ትልቅ እድገት ያሳየው ዲን ሆጅሰን ነው። የሁጅሰን አስደናቂ የአካልና የአየር ላይ ኳስ አጠቃቀም ለቶትናም የወደፊቱ ዋና ማጠናከሪያ ሆኖ ይታያል። በአንጻሩ ጆናታን ታህ በአመቱ መጨረሻ ከባየር ሌቨርኩሰን ሊለቅ ያለ ምንም አይነት ወጪ ሊያስወጣ የማይችል ተጫዋች ነው። ሌላኛው እጩ ሚላን ስክሪኒየር ሲሆን የእሱ ፊርማ ለቶተንሃም ልምድን ያመጣል። ጃራርድ ብሬዝቫይት ምንም እንኳን ጥቅም ቢኖረውም ለማስፈረም በሚደረገው ፍክክር ከማንቸስተር ናይትድና ሊቨርፑል ጠንካራ ፍክክር ይጠብቃቸዋል። ቶተንሃሞች በክረምቱ የዝውውር ገበያ ውስጥም ወሳኝ ውሳኔ ይጠብቃቸዋል። ለተከላካይ ክፍሎም ዋና ሰው ሮሜሮ ተስማሚ ምትክም ይሆናል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለሚጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣዩ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኘውናል። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።